እዚህ ገዳምጄ ተጠምቄ መቆንቻለሁ፣ እንደ አርባ ቀን ህፃን ሆናለሁ፣ እዚህ ቦታ ስደርስ ተረጭቼ ዝክሩ ዝክሩን በልቻለሁ፣ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። እግዚአብሔር ዘር እየቆጠረ ምንም አንድ የተናገር ያለው የገሌ ልጅ ምንም ያህል ብትሰራ አንድ ሺ ትውልድ በሙሉ ብለህ ሰተት ብለህ ገነት መንግስት ተሰማያት ትገባለህ ማለት አይደለም። ንስሓ አልገባም ለምን ሲባል ግሸን እጃለሁ፣ ተለያየ ላይ ንጹህ ኘ ስም መጠ ለንስሓ አባት ያልናዝም፣ ምክንያቱም ዋልደባ ሂጄ ዮርዳኖስ የሚባል ጽብላለሁ፣ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩ፣ በፍጹም ገዳሙም እንደዚህ አያስተምሩ። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ ካህኑ ይቅርብህ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም፣ ጥምቀትን ተክቶ አያድንም፣ ቁርባንን ተክቶ አያድንም። ቄሱ እኮ ይፍታ ይድግ ያን ሰው ቀድስ ብሎ በሉን ግን እፈትቻችኋለሁ ነው የሚል። እግዚ ነው አምላክ ነው መድኃኒን ኢየሱስ ክርስቶስ ሊቀ ካህናት፣ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ። መጨረሻ ላይ እግዚኦ ማርነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለው። እኔ እፈትቻለሁ አይ ሻሸጠ መጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ክርስቶስ እስከሚመጣ የሚመጣበትን አናውቀውም፣ ግን እስከሚመጣ ድረስ ሺህ ትውልድ ይሞላል በያ አላም የቅዱሳን ሥራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው። ጥያቄው የህይወት ነው። የክርስቶስን ቤዛነት፣ የክርስቶስን ሰውነት፣ የክርስቶስን መውረድ መወለድ ምክንያት የሚነሳ ምንም አይነት ቃል ኪዳን የለም። ቅዱሳን ክርስቶስን ያሳዩናል። ጠላትን መውደድ እንዴት ነው ተብለን ብንጠየቅ እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ይወጣል፣ ይወርዳል፣ እጸድቃለሁ ይላል። እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በመነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋርጥም፣ እንግዲህ አልረክስም ይላል። በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈተነ ለሚያሰቃየው ሰው አሌሉያ እግዚአብሔር ልሳነ ጥበብ፣ እንግዲህ የመጀመሪያው ጥያቄ የመጀመሪያው በነገረ ቅዱሳን በክብረ ቅዱሳን ጉዳይ ነው የሚሆነው። ቅዱሳን በነገረ ድነት ውስጥ ያላቸው ድርሻ ምንድን ነው? እግዚአብሔር ለቅዱሳን የሰጠው ቃል ኪዳን አለ። እስከ አስር ትውልድ እስከ አምሳ ትውልድ እምርላለው የሚለው ቃል ኪዳን ትርጉሙና ሚስጥሩ ምንድን ነው? ከሚስጥረ ክነትና ከሚስጥረ ንስሐ ጋርስ እንዴት ይታረቃል የሚል ጥያቄ ነው። ከርእሰ ሊቃውንት ጀምራለሁ። እሺ ቅድም እኔ ስለጀመርኩ አሁን መምህራኑ ይጀምሩ ብለዋል። እሺ እንደምን አላችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ነገሩ የተመቸነው ቅድም ቀደም እንደው ስላስተማርኩ ብለው ነው እንጂ ከሳቸው የተጀመረው እኔ እየጀመርኩ እሳቸው እያረሙ እያቀኑ እያስተካከሉ እየጨምሩ ብሄድ በጣም የተመቸ ነው። እውነት ለመናገር እንደዚያ ነው መሆን ያለበት። በጣም ጥሩ። ይሄ እስከ አስር ትውልድ እስከ አምሳ ትውልድ የሚለው ምንድን ነው የሚለው? በነገራችን ላይ እንደዚህ አይነት አገላለጽ የሚጀምረው ከመጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ ሀያ ላይ ነው የሚጀምረው እና ለአብርሃም የተገባው ቃል ኪዳን እስከ ሺህ የሚል ነው። እስከ ስንት ትውልድ? አዎ እና ትርጉሙን ለመረዳት አንድ ነገር ብቻ ነው ለማመልከት የምሞክረው ለአብርሃም እግዚአብሔር እስከ ሺህ ትውልድ ቃል ኪዳን እንደሚምርለቅ ቃል ኪዳን ገብቶለታል ግን ሺህ ትውልድ ምን ያህል ነው የሚለውን ደግሞ ትንሽ ግምት ብንወስድ ነው ከአዳም እስከ ክርስቶስ ስንት ትውልድ እንደሆነ ታውቃላችሁ እስቲ ንገሩ ከአዳም እስከ ክርስቶስ ስንት ትውልድ ነው ሉቃስ ላይ ባለው ብቻ የሉቃስ ወንጌል ላይ ባለው ብንሄድ ስንት ነው የሚሆነው ሰባ ስድስት ወይ ሰባ ሰባት ነው አደለም? እዛ ላይ ባለው የሉቃስ ወንጌል ላይ ባለው እንግዲህ በአምስት ሺ አምስት መቶ ዓመት ጉዞ ስንት ትውልድ ደረሰ ማለት ነው። ሰባ ስድስት ሺህ ትውልድ ለመድረስ ስንት ዓመት ይፈጅበታል እስኪ በዚህ ያስሉት? ስለዚህ ጉዳዩ ጉዳዩ አባታችን በደንብ አስፍተው ይነግሯችኋል። የትውልድ ቁጥር አይደለም። አስር ከአስር ቁጥር ጀምሮ ያሉት ብዙ ቁጥሮች አስር፣ ሀያ፣ ሰላሳ፣ አርባ፣ አምሳ፣ ስልሳ፣ ሰባ፣ ሰማኒያ፣ ዘጠና፣ መቶ፣ ከዚያ በአብዛኛው ግን በጣም ፍጹም ለመናገር ሺ ይባላል። እና ሺ ፍጹም የሚገርመው እዚያ ላይ እስከ ሺ ትውልድ ምሕረትን እሰጣለሁ ካለ በኋላ ደግሞ እስከ አራት ትውልድ ደግሞ ተበቅዬ አጠፋለሁ ይላል ደግሞ እግዚአብሔር እና በቀሉ ሲሆን አራት ምህረቱ ሲሆን ስንት ነው የሆነው? መልሱልኝ። ስለዚህ ሺህ የሚለው እግዚአብሔር ዘር እየቆጠረ ምንም አንድ ተናገር ያለው የገሌ ልጅ ምንም ያህል ብትሰራ አንድ ሺህ ትውልድ በሙሉ ዝም ብለህ ሰተት ብለህ ገነት መንግሥተ ሰማያት ትገባለህ ማለት አይደለም። የዚህ መልእክቱ ሁለት ነው። አንደኛ የእግዚአብሔር ምህረቱ ከመዓቱ ጋር የማይነጻጸር ማአቱ በጣም ትንሽ ናት። ምረቱ ተነግሮ የማያልቅ ሰፊ ነው። ለዚያ ነው ትውልድ ስንት ነው ቁጠሩ ያልኳችሁ፣ እንጂ አብርሃም ክርስቶስ እስከሚመጣ የሚመጣበትን አናውቀውም። ግን እስከሚመጣ ድረስ ሺ ትውልድ ይሞላል ብዬ አላምነው። ከአዳም ጀምሮ ያለው ነው። ከአብርሃም ጀምሮ ያለውን ደግሞ ስንቆጥረው የማቱ የሰ ወንጌል ላይ እንዳለው ወደ 44 ትውልድ ነው አይደለም። ስለዚህ ተመልከቱ። ቃል ኪዳን የተገባለት አብርሃም ነው። ከአብርሃም ጀምሮ ያለው ዘመን ሲቆጠር እና ሰላዋለን በዚያ ውስጥ እስከ ዕለተ ምጽአት ሺህ አይሞላም በእርግጠኝነት። እና ጉዳዩ የትውልድ ቁጥር አይደለም። ከዚያ ይልቅ እስከ አራት ትውልድ ተበቅያ አጠፋለሁ እስከ ሺህ ትውልድ ምራለው ሲል የእግዚአብሔር እኛን ለመማር ትንሽ ምክንያት ነው የሚፈልገው። እግዚአብሔር ትንሽ ምክንያት ይፈልጋል። ከተመለስን ከተመለስን በትንሽ ምክንያት እግዚአብሔር ይቅርታ ይሰጣል። በጣም ምህረቱ ሰፊ ተነግሮ የማያልቅ መዓቱ ደግሞ ሲቆጣ ያጠፋል፣ ይቀጣል፣ ይፈርዳል። ፍርዱም ትክክል ነው፣ ግን ያም ቢሆን ይታገሳል። መዓቱ ራሱ እስከ አራት ትውልድ ነው ማለት ምህረት ነው አላበዛውም፣ አላሻግረውም ማለት ነው። እና የመጀመሪያው መልእክቱ ምሕረትን ይቅርታን፣ ቸርነትን የሚወድና ለዚህ ወሰን ገደብ የሌለው አምላክ መሆኑን የሚናገር ነው። ሁለተኛ ደግሞ እግዚአብሔር እኛ በሱ ፊት ምንመጥን ባልሆን ጊዜና ምሕረቱን ግን አምነን በሌሎቹ ምክንያት ስናማጽነው ይቅር ይላል። እና አሁን እስከ አስር ትውልድ እስከ ሀያ ትውልድ እስከ አምሳ ትውልድ የሚለው እግዚአብሔር ስለ እነዚያ ቅዱሳን ገል ሌሎቹን ደካሞችን ሁሉ ለመማር ያለውን ርኅራሄ ይቅርታ፣ ሰጠ ግን በዚያ እንድናመን ደግሞ ይፈልጋል። ካላመን የሚገኝ ነገር ደግሞ አይደለም እና ባጭሩ ባጭሩ እግዚአብሔር ለቅዱሳን እንደዚህ አይነት ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን አይ አስር ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። ይሄን ደጋግሞ መጽሐፍ ቅዱስ አረጋግጦተና ለምሳሌ ለዳዊት ለዘላለም መንግሥትህን አጸናለሁ ብሎታል። ግን መንግሥቱ የተከፈለው በልጅ ልጁ በሯ በአብ ነው። ለዛውም ስለ ዳዊት ብሎ ሶሎሞንን አንድ ትውልድ አሻግሮለት ነው እና ቃል ኪዳን የሚሰራው ህጉን ትእዛዙን ለሚጠብቁ በዚያ ቃል ኪዳን አምነው በዚያ ቃል ኪዳንና በህጉ ስለሚኖሩ ነው። ቅድምም ስለ ገዳማ አስቄጥ ስናገር ያለው አባ መቃርስን ያህል አባት እግዚአብሔር ንቆት አቅሎት አይደለም። ግን ህጉን ስርዓቱን ተቀብለው ከሄዱ ብቻ ነው። ለምሳሌ ሶሎሞን ቤተ መቅደሱንም ሲያስመርቅ ለጸለዩን ጸሎት ሰብቻለሁ እስከ ዘላለም እንዲህ አድርጌ ብሎ ቃል ኪዳን ገብቶለታል። ግን ያ የሱሉም ቤተ መቅደስ ፈርሷል። ምክንያቱም ሰዎች ያን ህጉን ትእዛዙን ካልጠበቁ፣ ቃል ኪዳን የሚሰራው ህግ ትእዛዝን ጠብቀው ለሚሄዱ ነው እንጂ ህግ ትእዛዝ ሳይጠብቁ ቃል ኪዳን በቃል ኪዳን ይድናሉ ማለት አይደለም። ምክንያቱም መጀመሪያ አያምኑማ። በቃል ኪዳኑ አምነው የሚያምኑ ከሆነ ህግ ስርዓቱን ይጠብቃሉ። በዚያ መሰረት ለሚሄዱ ነው ምረት የሚገኘው እና በመሰረታዊ መልእክቱ ግን እግዚአብሔር ምሕረቱ ወሰን የሌለው በአንድ ሰው ትንሽ ምግባር እንኳን በጣም ብዙ ሰዎችን የመማር ሌሎቹን ይቅር ማለት ፍላጎት ነው ያለው እግዚአብሔር እና በዚያ መንገድ እንድንሄድ ሌሎቹን ምስጢራት አሉት እግዚአብሔር። ዘርን ይባርካል ልጆችን ይባርካል እያለ በረከትን እያወረሰ ጸጋን እየሰጠ ይሄዳል። ይሄ በቅዱሳን ታሪክ ተደጋግሞ የሚታይ ነው። ዛፉ መልካም ከሆነ ፍሬውም መልካም ነው ተብሎ በወንጌል እንደተጻፈው መልካም ቤተሰብ መልካም ሰዎች በረከታቸውን ለትውልድ ያስተላልፋሉ። እንዲሁም አንድ አንድ የቤተ ክርስቲያን የነገረ እግዚአብሔር ሊቅ ምን ብሏል? ቅዱሳን ምንድነው ዩ ሴንትስ ካም ኢን ክለስተር ይላል። በቡድን ነው የሚመጡት ማለት ምን ማለት ነው? ቤተሰቡ ነው ይመጣሉ። ያ በረከቱ ይወርዳል ይደርሳል፣ እንደዚያ ይደርሳቸዋል ይላል። አሁን የአቡነ ተክለ ሃይማኖት ዘር በጣም ብዙ እስከ መጨረሻው በዚያ ቤት በእኛ ሀገርም እንደዚህ የሚነገሩ አሉ እና ዘሩ አንዳንድ ጊዜ ሲባረክ ምን ሲልና ልጆቹ ያንን መከተል ሲፈልጉ ግን እስከ ሺ ትውልድ እስከማይነገር ድረስ ይሄዳል። በምድርም ሕይወታቸው እየተባረከ እየተቃና እየተቃና እየተቃና ይሄዳልና የቅዱሳን ቃል ኪዳን በጣም ይሰራል። የመጨረሻ ግን እኔ ለዚች ላይ ለአባታችን ከመልቀቄ በፊት የምናገረው የቅዱሳን ምልጃ እንዴት ነው የሚያደነን የሚለውን ለፕሮቴስታንቶች ወይም እነሱን ጥያቄ ለሚያነሱብን ሰዎች ስንመልስ በአግባቡ በመሰረታዊነት መመለስ ያለብን መልስ አለ። ቃል ኪዳን የሚሰራው ለማን ነው? ለሚያምነው። እንደዚህ ነው የሚለው ተናገር ያለው ግን፣ ባጭሩ፣ የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም። ጥምቀትን ተክቶ አያድንም። ቁርባንን ተክቶ አያድንም። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። እየሰማችሁ ነው አይደለም? እምነት ሳይኖረው፣ ሳይጠመቅ፣ ሳይቆርብ እነዚህ ሶስቱ ሳይኖሩት የቅዱሳን ምልጃ አያድነው። እንደዚህ ቢሆን ኖሮ ድነት ሁለተኛ አማራጭ አለው። ፕሮቴስታንቶች እንደሚሉት ሌላ አምላክ አላችሁ፣ ብዙ አምላክ አላችሁ፣ ብዙ የድነት መንገድ አላችሁ፣ በሩ አንድ አይደለም፣ ብዙ በር አላችሁ የሚለውን ሊያስመጣ የሚችለው እንደዚህ ያለውን ሀሳብ አጥርተን ባለመናገር ምክንያት ነው። ስለዚህ በሩ አንድ ነው። በሩ አንድ ነው። በክርስቶስ ወልደ እግዚአብሔርነት ማመን፣ መጠመቅ፣ መቁረብ እነዚህ የሌሉት ሰው ድህነት የለውም። ግን ለድህነት አራተኛ መሰረታዊ ነገር አለ። በወንጌል ሕግ መመራት ወይም በመልካም ስራ መስራት ጌታ የዘላለም ሕይወት እንድወርስ ምን ላድርግ ሲለው ያመነ የተጠመቀ ወይም በወልደ እግዚአብሔር የዘላለም ሕይወት አለው እንዳለው በመልካም ስራ ሕይወት የዘላለም ሕይወት እንደሚሰጥና አራተኛው መሰረታዊ ነገር መልካም ስራ እንደሆነ በወንጌል ተደጋግሞ ተገልጿል። ሉቃስ ወንጌል ምዕራፍ 10 ላይ ለዚያ ለህግ አዋቂው ያለው ሂድ አንተም እንደዚህ አድርግ በህይወት ትኖራለህ ነው ያለው። ጥያቄው ይሄ ህይወት ነው እና በህይወት ለመኖር በኋላ በአስሩ ደናግል ደናገል ፍርድም ላይ በሌሎችም ላይ እንዳየነው እሱም በዕለተ ምጽአት ፍርዱ ያበላችሁኝ፣ ያጠጣችሁኝ ብሎ ሲናገር ካመኑ ከተጠመቁ ከቆረቡ በኋላ የማመን የመጠመቅ የቁርባን ውጤት የሆኑ መልካም ስራዎች አሉ ከክርስቶስ ጋር የመኖር እነዚያን ስራዎች ላይ ጉድለት ላለበት ሰው ይሄ ቅዱሳን ቃል ኪዳን ይረዳዋል ማለት ነው እስረይት ኃጢአትም ይረዳዋል እንጂ እነዚህን ሶስቱን ተክቶ የሚያድን የቅዱሳን ምልጃም የለም ቃል ኪዳንም የለም ቃል ኪዳን ሲጀመርም ላማኞች ነው የሚሰጠው ምን ነው ለዚህ ነው ላማሽኖች ነው የሚሰጠውና አጥርተን የክርስቶስን ቤዛነት የክርስቶስን ሰውነት የክርስቶስን መውረድ መወለድ ምክንያት የሚነሳ ምንም አይነት ቃል ኪዳን የለም። እንዲያውም ቃል ኪዳኖች በሙሉ የተነገሩት ከነአብርሃም ጀምሮ ፍጻሜያቸው በክርስቶስ ነው የተፈጸመ። የቃል ኪዳን ፍጻሜ ኢየሱስ ክርስቶስ ነው። ስለዚህ በእርሱ የማያምን ያልተጠመቀ ያልቆረበ ከዚያ መልካም ለመስራት እየተጋደለ ድካሙን አምኖ በታምኖ ሀጣው ስለ ቅዱሳን ብሎ ብሎ የሚማለድ የቅዱሳን ምልጃ ይረዳዋል እንጂ እነዚህ የሌሉትን የቅዱሳን ምልጃ አይረዳውም፣ አይድንም። እንደ መግቢያ ይሄን ብናገር በቂ ነው። ዘር ስጥልኝ እሺ። ለመምህር ቃለ ሕይወትን ያሰማልን። በሚገባ ከነገረ ድህነት ጋር ያለውን ግንኙነትም ተመልሶልናል። አንድ ሁለት ነገር ለማለት ካልሆነ በስተቀር ወይም እኔም ከጉዳዩ አለው ለማለት ያክል ነው እንጂ ተመልሶልናል ሁሉም ነገር። ቅዱሳን አባቶቻችንና እናቶቻችን በነገረ ድህነት ያላቸው ድርሻ ምንድን ነው የሚለውን አሁን የተነገረን ነው። እንደው ለመያዝ እንዲመቸን የቅዱሳን ቃል ኪዳን ራሱ ለምንድነው ያስፈለገ? ቢባል ቅዱሳን መጀመሪያ የሚያደርጉት ምንድነው ስትሉ፣ ከእግዚአብሔር ጋር ማስታረቅ ነው። ቅዱስ ጳውሎስ እንዳለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ንህነን ተነብል በአምሳለ ክርስቶስ ወእግዚአብሔር ይሁበክሙ ፍሳበ ይንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንማልዳለን። እግዚአብሔር ስለ እኛ መጽናናትን ይሰጣችኋል። ለዚህ ነገር እኛ የእግዚአብሔር መልእክተኞች ነን ብሎ እንደተናገረ ሰውን ከእግዚአብሔር ጋር ማስታረቅ ነው። እንዴት አድርገው ነው የሚያስታርቁት? ለምነው ያስታርቁታል፣ ማረው፣ ይቅር በለው ብለው። እንደገና ደግሞ አስተምረው ያስታርቁታል፣ ለምነው ያስታርቁታል። ወደ ንሳ አሁን ከዚህ ገዳም ሄደ፣ ከዚህ እንዲህ አለ፣ ከዚህ እንዲህ አለ የሚለው ሙተው እንኳን ቅድም መምህር እንደነገረን አሁን እስከሺ ትውልድ እንደዚህ የሚለው ሁሉ ያለው 50 ትውልድ አርባ ትውልድ እንደዚህ የሚለው ሁሉ ሙተው እንኳን አይቋረጥም፣ ነው ፍሬያቸው ለዘላለም የሚኖር ነው። ዮሐንስ ወንጌል ምዕራፍ 15 ላይ ወውቱ ፍሬ ክሙ ይነብር ለዓለም፣ ፍሬያቸው ለዘላለም ይኖራል እንዳላቸው አንድ ጊዜ አገልግለው በቃ የሚባሉ ይሄ እንደ እንደ እንደ ሊቅ እንዳዋቂ፣ እንዳናጺ፣ እንዳንድ ስራ ሰራተኛ ሰው የሆነ ጊዜ አገልግለው በቃ የሚባል አይደለም። ሞተውም ቢሆን ይሰራል ቃል ኪዳናቸው። ያ ቃል ኪዳን የሚሰራ ሰውየው እሳ እንዲገባ ሳያፈራ እንዳይቀሰፍ ወደ ሃይማኖት እንዲደርስ ነው እንጂ እንደተባለው እምነትን አይተካም። ስለዚህ የቅዱሳን ስራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው እና እይት ካህሉ የአቅረቡ ዜና በላ ባራቂና ውለወልድ በጌታችን በኢየሱስ ክርስቶስ መሥዋዕትነት ካልሆነ በቀር ጸሎት ወደ ላይ አታርግም እንደተባለ ወደ ጌታችን ወደ ኢየሱስ ክርስቶስ ሊቀ ካህናትነት ማድረስ ነው ስራቸው፣ የቅዱሳን ስራ ይሄንን የሚሰራው ሁለተኛው። ቅዱሳን በነገረ ድህነት ውስጥ የሚሳተፉት ስራ ሰውየውን ማስታመም ነው። ሀሳባችሁ እዚህ ነው። እንዴት አንድ ሰው ሲገባ ሀሳባችሁ እንደሚሰረቅ ሳይ አደንቃቸዋለሁ። በጣም በእውነት እግዚአብሔር በሚያውቀው አንድ ሰው ሲገባ እኮ ነው ልባችሁ ልም የሚለውና ታሳዝኑኝ ያላችሁ ሁሉ በጣም ወደ ጉዳያችን እንሂድና፣ ቅዱሳን እኛን የሚሰሩልን ምንድን ነው? ማስታመም ነው። ማስታመም ማለት እንዴት ነው? ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ቁጥር 35 ላይ የገለጸው ቃል ነው። አንድ ሰው እየነበረ ወደ ኢያሪኮ ሲወርድ ወንበዴዎች አግኝተውት ቀጥቅጠውት ልብሱን ገፈውት ጥለውት ሂደው አንድ ካህን መጥቶ አልፎት አንድ ሌዋዊ መጥቶ አልፎት ኋላ አንድ ሳምራዊ መጥቶ በአህያው ጭኖ ከቁስሉ ላይ ዘይትና ወይን አፍስሶለት መጨረሻ ላይ ወዴት ወሰደው ነው የሚለው ወደ እንግዶች ማረፊያ ወሰደው እዚያ ወሰደና እዚያ ለእንግዶች ጠባቂ ሁለት ሳንቲም ሰጥቶ በእነዚህ አስታምልኝ ስመጣ ደግሞ አጋህን እከፍልሃለሁ ብሎት ትሄደ ይላል ደጉ ሳምራዊ የተባለ በአጠቃላይ ወንበዴው ዲያብሎስ ነው። የተቀጠቀጥነው ልብሳችን፣ የተገፈፈ ራቁታችን የሆንን እኛ ነን። ዲያብሎስ ዕለት ዕለት በኃጢአት የሚቀጠቅጠን የሚያራቁተን ከእግዚአብሔር የሚለየን ልብሳችን፣ ጥምቀታችን፣ ልጅነታችን እንዲገፈፍ የሚሰራው ተቀጥቅጠን የወደቅን ሁላችንም ራሳችን ነን። አዲያ ይህንን ለዚህ ቁስል ዘይትና ወይን ያፈሰሰልን ሳምራዊ ክርስቶስ ነው። ደሙን የሰጠን ሀብተ መንፈስ ቅዱስን ያደለን በሀብተ መንፈስ ቅዱስ ዘይቱ ዝገቱ እንዲጠራ በንስሐ እንድንቀደስ በደሙ እንድንባረክ እንድንከብር ያደረገን ድነትን የሰጠን እሱ ነው። መድኃኒቱ እሱ ሆኖ ግን አስታማሚዎቹ እነማን ይሆናሉ? ቅዱሳን ይሆናሉ ማለት ነው። እነዚህ ቅዱሳን ያስታምማሉ፣ ይኮተኩታሉ። ፍሬ ሳያፈራ እንዳይቆረጥ ቆየ ዘንድሮን እያሉ ስራ ይሰራሉ። ይህንን የሚያደርጉት ይሄን የሚያደርጉት ቅዱሳን እየለፋ እየደከመ ለሚጎልበት ሰው ነው። አቅዶ ግን አቡነ ተክለ ሃይማኖት አሉልኝ፣ ጊዮርጊስ አለልኝ፣ ሚካኤል አለልኝ እያለ የሚሰራው አይደለም። ይወጣል፣ ይወርዳል፣ እፀድቃለሁ ይላል። እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በመነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋረጥም እንግዲህ አረክስም ይላል፣ በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈተነ ለሚያሰቃየው ሰው ቅዱሳን ይረዱታል። በአባ መቃርስ ገዳም አስቄጥስ ገዳም የተደረገ አንድ ታሪክ አለና፣ መነኮሳቱ ያቅዳል፣ ይለፋሉ፣ ይደክማሉ፣ ጥሩ ይጋደላሉ፣ ደሞ ይጎልባቸዋል። እና አንድ ከሌላ ገዳም የመጣ መነኩሴ ምን ይላል፣ እናንተ ደሞ እዚህ መነኮሳት ነን ብላችሁ በዚያ ኮከብ በመቃርስ ገዳም ተቀምጣችሁ የሱን ያህል ተጋድሎ የሌላችሁ ብሎ ይመጻደቅባቸዋል። እንደዚህ ብሎ ሲያሳፍራቸው ሁሉ ተስፋ ሲቆርጡ ወዲያው ፊቱ ነጭ የሆነ ሽማግሌ ተገለጸ። እግዚአብሔር መሐሪ ነውና እየሰሩ የሚጎልባቸውን ነገር ይታገሳል፣ ልጆችን ተስፋ ታስቆርጥ? ብሎ ነገራቸው። እንደዚህ ያለው ማን ነበር? ለካ ተገልጾ አባ መቃርስ ነው። ተገልጾ እየደከመ እየለፋ እየማሰነ ክርስቲያን ሆኖ ለሚጎልበት ሰው እግዚአብሔር ትዕግስት እንዲኖረው የዘንድሮን ተዋት እዚያ ሉቃስ 14 ላይ አለች አንዲት ዛፍ አላፈራ በላ በአመቱ መጣ እያት አላፈራች። በሁለተኛው አመት መጣ አላፈራች። በሶስተኛው አመት መጣ አላፈራችም። ልቁረጣት እንግዲህ ሲል አትክልት ተጠባቂው እባክህ የዘንድሮን ተዋት። ያ እነዚያ ቅዱሳን ይህንን የሚያደርጉት እኛን ያስታምማሉ፣ መድኃኒቱን ክርስቶስ ወደ እኛ እንዲደርስ ያደርጋሉ። እኛ ይህ እዚያ ስራችን ያለው ቁርጭኝ የሚባል አለ የወይን በሽታ እና ክርስቶስ አጥር ቢያጥርልን ቅጥር ቢቀጥርልን ጠባቂ ቢሾምልን አፈር ቢያስታቅፈን ቢያስኮተኩተን አላፈራ ብለን የራሳችን በሽታ እንዳይገለን የሚኮተኩቱን የሚያርሙን እና የሚያስታምሙን አስታማሚዎች ናቸው። የመጨረሻው ቅዱሳን የሚያደርጉት ክርስቶስን ወደኛ ይዘው መምጣት ነው። ለባስ ያነ ክርስቶስ ናቸው። ክርስቶስን ይዘውት ይመጣሉ ወደኛ ምክንያቱም ቅዱሳንን መቀበል እግዚአብሔርን ከመቀበል የተለየ አድርገን ብናስበው ግን አያድነንም። የነሱ ቅድም እንደተነገር ነው ማለት ነው ሊያድነን አይችልም። ቅዱሳን የሚያስፈልጉበት ምክንያት እነሱ ጸዋርያነ እግዚአብሔር ናቸው፣ ነጽተው ስለተገኙ አድሮባቸዋል። እነሱን ስንቀበል በእነሱ የምናገኘው ማንን ይሆናል ማለት ነው? ክርስቶስ እናገኘዋለን ማለት ነው። ስለዚህ ከክርስቶስ ጋር እንዋሃዳለን ነው እነሱን ስናገኝ። ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፈ ለዘፈነወኒ እናንተን የተቀበለ እኔን ይቀበላል። እኔ አድርበታለሁ ነው እኔን ይቀበላል ማለት እናንተን ሲያከብራችሁ። እነዚህማ ማይደረ ክርስቶስ ናቸው፣ ማይደረ እግዚአብሔር ናቸው። እኔ ደግሞ ጎደሎ ነኝ ብለው ለሚያምኑ ሰዎች፣ እኔ ከእናንተ ጋር እንዳለው አምነው ለሚቀበሉ ሰዎች፣ በእናንተ ምክንያት እነሱ እንኳን ጽድቅ ባይኖራቸው እኔ ገብቼ አድርባቸዋለሁ። ከክርስቶስ ጋር የማዋሃድ ስራ ነው የሚሰሩት። ክርስቶስም ፊት ለፊት ነው የሚያስተያዩን እንጂ ራሳቸው በክርስቶስ ቦታ ገብተው የነሱ ቃል ኪዳን አንድ ቅድ ምር እንደነገረን የእግዚአብሔር ደም ሌላ ሁነን አንድንም ከክርስቶስ ጋር ማዋሃድ ነው። እናንተ በገባችሁበት ቤት ሰላም ይገባል፣ ያለ ሰላም ራሱ እኮ ነው። ካልሆነ ግን ሰላማችሁ ካልተቀበሏችሁ ወደ ራሳችሁ ይመለሳል ማለት ሰላማችሁ ሆኔ በእናንተው ሰውነት አድሬ እኖራለሁ፣ ወደ ሌላው አልሄድም። በፍትህ መንፈሳዊ አንቀጽ አስር ላይ እንደተጠቀሰው ቅዱሳን ክርስቶስን ስለሚያሳዩን ነው። ክርስቶስን ያሳዩናል። እንዴት እንደሚኖር ያቃተንን ጠላትን መውደድ እንዴት ነው ተብለን ብንጠይቅ እንደ አባገሌ እንደ አቡነ ተክለ ሃይማኖት እንደ አቡነ ገብረ መንፈስ ቅዱስ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ለዚያ ነው ቅዱሳን የሚሰሩት እንጂ ወደ ክርስቶስ በዚያም በዚህም ብለው አራያ ሆነው ክርስቶስን በማሳየት በማስታመም እግዚአብሔርን ደግሞ ይቅርበል ብለው በመጸለይ በመለመን በዚህ ወደ ክርስቶስ የማዳን ስራ ያደርሳሉ እንጂ እዚህ ገዳም እጀን የገዳምን አልጠቅስም እዚህ ገዳምጄ ተጠምቄ መቆንቻለሁ እንደ አርባ ቀን ሕፃን እሆናለሁ። እዚህን ቦታ ስደርስ ተረጭቼ ዝክሩ ዝክሩን በልቻለሁ እንደዚህ ሆናለሁ ሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት፣ ማለት ነው በአማርኛ ለምን አነገረም ለምሳሌ አሁን ንስሓ አልገባም ለምን ሲባል ግሸን ሂጃለው ተላያል ይል ሰላያል ላይ ንጹህ ሆኘ ስም መጣ ለነሳባት ያልናዝም ምክንያቱም ወልደባይጄ ዮርዳኖስ የሚባል ጽብላለሁ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም፣ በፍጹም ገዳሙም እንደዚህ አያስተምርም። ይሄ እነዚህ ጸበሎችን ቦታዎች፣ ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስጠ ሊቃነ ካህናት አለ። ሄሬኔዎስ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቅዳሴ ስንቀድስ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድ ነው? ክርስቶስ አምላክነ ብዘባማን እተብ የማነከ ወባርክ በእዴከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ውስተ ኩለ ስርየተ ኃጢአት ህዝብከ። ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣን ለውጠው። ከዚያ በኋላ ንፍቁ ቄስ ምንድ ነው? ኢየሱስ ክርስቶስ እንዲቀ ካይናቲነ በከመ ገነዙከ ዮሴፎ ኒቆዲሞሶ ሰመርከ ሎሙ ከማሁ ስመር ለነ ስለዚህ ሊቀ ካህናታችን አንተን ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ ሰው አንድ ሰው ንስሓ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ሥጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደ እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ ቤይ በካህኑ ይቅርብህ፣ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህንና ለቄሱ ተናዘዝ እንኳን እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ሁር ዋፍትን ርሰ ከልካሃል የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው፣ እንጂ በፍጹም ራሱ ምንድነው ያለው እናንተ ሂዱና ወንጌልን አስተምሩ፣ ኃጢያቱን ግን እኔ ነኝ ይቅርምለው እናንተ ይቅርንላለም እንዳትሉ አይደለም ያላችሁ። ምንድነው ያላቸው እናንተ ኃጢያቱን ያዝራችሁትን ይቅር ይቅርላለሁ የፈታችሁትን እፈታለሁ ያስራችሁን አስራለሁ ክህነት የመንግስተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግሥተ ሰማያት መክፈቻ ቁልፏ በየታችን በኢየሱስ ክርስቶስ ሊቀ ካህናት ብኩል የምትሆናል ያቺ ደግሞ የምትደረገው ደግሞ ስጋው ደግሞን መኮንኑ የሚፈርድብን እሱ ነው። የምንቀበለው መሥዋዕት እሱን ነው ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለ እሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ፣ ይድግ፣ ያንጸው፣ ይቀድስ ብሎ በሉን። ግን እኔ ፈትቻችኋለሁ ነው የሚል እግዚ ነው አምላክ ነው መዳድን ኢየሱስ ክርስቶስ ሊቀ ካህናት ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ ማርነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለው፣ እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ እሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና ሾ ስላለብን እነሱ ላይ አድሮ ወደኛ ይመጣል። ያን ለማድረግ ነው ይቆየኝ